ይህንን ጽሁፍ ያገኘ ነው ከቀድሞ የኢዴፓ አመራር ሙሼ ሰሙ ነው። እንድትከታተሉን እንጋብዛለን። ኢትዮጵያ ከመቶ ሰላሳ ሚሊዮን በላይ ሕዝብ ይዛ ምን ያህል በስጋት ቀጠና ውስጥ እንደምትገኝ ለመገመት ከበርካታ ምልክቶች በተጨማሪ ሰሞኑን ጅቡቲ ውስጥ ለተከታታይ ሶስት ቀን ስራ በመቋረጡ ምክንያት የተከሰተው የነዳጅ እጥረት በቂ ትምህርት ሰጪ ነው። ይህም ማለት ሰሞኑን ስለ ነዳጅ እጥረት በመንግስት የተሰጠው መግለጫ እውነት ከሆነ ማለቴ ነው። ኢትዮጵያ የባህር በር በማጣቷ ምክንያት የተነጠቀችው ትልቅ ፋይዳ ለኢኮኖሚያዊ የበላይነት የሚረዳትን አቅሟን ብቻ አይደለም፤ በተለይ ሉዓላዊነቷ፣ የሕዝቦቿ ሕልውናና ጂኦ ፖለቲካዊ አቅሟን ጭምር ነው። በጥቅሉ ኢትዮጵያ በትንንሽ ሀገራት ግራና ቀኝ ተወጥራና ታፍና የተያዘች ሚስጥር አልባ ሀገር ሆናለች። ጅቡቲ ላይ ለረጅምም ሆነ ለአጭር ጊዜ የሚቆይ ውስጣዊ ግርግር፣ አለመረጋጋት እና አመጽ ቢከሰት ኢትዮጵያ መፈተኗ ሳይታለም የተፈታ ነው። ጅቡቲን የደለለ መንግስት፣ ቡድን፣ ድርጅት ስለ ኢትዮጵያ ሚሊተሪ አቋም፣ ለመታጠቅ ስላሰበችውና ስለታጠቀችው ጦር መሳርያ ያሻውን ያህል መረጃ ለማግኘት እድሉ ሰፊ ነው። ኢትዮጵያ ስለደረሰችበት የቴክኖሎጂ አቅም እና ራስን የመከላከል ብቃት ወይም የደህንነት መረጃ አብጠርጥሮ የማወቅ እድሉም ሊገመት የሚችል ነው። ስለ ትኩረት አቅጣጫውና በምስጢር መገንባትም ሆነ ማደራጀት ስላቀደችው ፕሮጀክት፣ ለአጭር ጊዜም ቢሆን መሰወርም ሆነ ማድበስበስ እንዳትችልም ሆነ ተገድባለች። ጅቡቲ ከኢትዮጵያ ነባርም ሆነ ወቅታዊ ጠላቶቿ ጋር በሆነ ምክንያት ብታብር ነዳጅ፣ ጦር መሳሪያ፣ መለዋወጫና የመሰረታዊ ፍጆታ አቅርቦቶች፤ መድኃኒትን እና ማዳበሪያን ጨምሮ ለአጭርም ሆነ ለተራዘመ ጊዜ ቀጥ ማድረግ ትችላለች። ጅቡቲ የግጭቶችን ባሕርይም ሆነ ውጤት ኢትዮጵያን በሚጠቅምም ሆነ በሚጎዳ መልክ ለመለወጥ የሚያስችል አቅም በሚፈጥርላት ስትራቴጂክ ሁኔታ ላይ እንድትገኝ ኢህአዴግ ከፍተኛ ግድፈት ወይም ብለንደር ፈጽሟል። ኢዴፓ ኢትዮጵያ የባህር በር እንድታጣ ያደረገውን እና እድሉ ያለ የመደራደሪያ ክፍተት ሳይተው ያዳፈነውን የኢህአዴግ ውሳኔ በመቃወም፣ የባህር በር ጥያቄ ወይም ደግሞ አክሰስ ቱ ሲ በዲፕሎማሲ፣ በሕግና በድርድር መፈታት አለበት የሚል አቋም ይዘው ከሀያ ዓመታት በላይ ለሚሆን ጊዜ የታገለው ይህንን ቀጠናዊ እና አገራዊ ስጋት ከግምት ውስጥ በማስገባት ነበር። ዛሬ የባህር በር ጥያቄ ወይም አክሰስ ቱ ሲ ተዳፍኖ እንዳይቀር ኢዴፓ በሚሊዮኖች የሚቆጠሩ ዜጎችን ፒቲሽን በማስፈረም እና ለተባበሩት መንግስታት በግንባር በማቅረብ፣ ህዝብን በማንቃት እና አጀንዳው ህያው እንዲሆን በማድረግ ታላቅ ባለውለታ እንደነበር፣ ህሊና ላለው ሰው ሁሉ የሚገለጥ ሀቅ ነው። ብልጽግና ይህንን አጀንዳ ወደ መድረክ ያመጣበት ጊዜ፣ ምክንያትም ሆነ ሰበብ ጥያቄ ላይ የወደቀ ቢሆንም፣ ኢትዮጵያ በድርድር ላይ ተመስርታ የባህር በር ወይም አክሰስ ቱ ሲ የማግኘት መብቷ በሰላማዊ፣ በዲፕሎማሲያዊ እና በህጋዊ ትግል አማካኝነት በቅብብል ከትውልድ ወደ ትውልድ ተጠናክሮ መቀጠል አለበት።